ታዳጊዎች ሁለቱ ብሌኖች በመባል ይታወቃሉ። ታዳጊ ብሌን ተሾመ እና ታዳጊ ብሌን አንተነህ። የዋሳ ከተማ ነዋሪ የሆኑት ሁለቱ ታዳጊዎች አስራ አራት ዓመታቸው ሲሆን የስምንተኛ ክፍል ተማሪዎች ናቸው። ታዳጊዎቹ ከትምህርታቸው ጎን ለጎን የበጎ ፍቃድ አገልግሎትን በመስጠት ይታወቃሉ። የበጎ ፍቃድ አገልግሎቱን እየሰጡ የሚገኙት በጎ ልቦች በተባለው የረድኤት ማህበር ውስጥ ነው። በተለይም ቁርሴን ለታናሼ በተባለው ማህበሩ በሚያዘጋጀው የተማሪዎች የምግባ ፕሮግራም ላይ ነፃ አገልግሎትን እየሰጡ ይገኛሉ። በዚህ የበጎ አድራጎት ስራ ላይ መቼ መሳተፍ ጀመራችሁ? እንዴት ጀመራችሁ? እኛ የጀመርነው ሰፈር ውስጥ ነው። አንድ ዳቦ ማለት ሁላችንም እናሰባስብና አንድ ዳቦ በመስጠት ነው የጀመርነው። እና አረጋያንን ሰፈር ውስጥ ያሉት ልጆች በመረዳት ማለት በመላላክም ሊሆን ይችላል። ጎዳና ላይ ያሉ ልጆች ልብሳቸው ከቆሸሸ በማጠብ ሊሆን ይችላል። በገንዘብ ብቻ ሳይሆን በጉልበትም ማገልገል እንችላለን ማለት ነው። አዎ፣ እሷ እንዳለችው ልክናት እናመጣለን፣ ልጆችን ዝም እናስብላለን፣ እቃ እናነሳሳለን፣ እናደርሳለን። ያው እንደዚህ ነው አገልግሎት የምንጋረ ነው እንደው እንደዚህ አገልግሎት ሲሰጡ በጎ አድራጎት ላይ ስትሳተፉ ጓደኞቻችሁ፣ በቅርብ የሚያውቋቸው ሰዎች ምን አይነት አስተያየት ይሰጧቸዋል? ጓደኛችንም ቤተሰብም ሊሆን ይችላል። ሁሉም ግን ያበረታቱናል። ጎበዞች፣ በፍቱ ጥሩ ስራ ነው ምናምን ነው የሚሉት። እኔ ጋ ያው ጓደኞቼም፣ ቤተሰብም፣ ዘመድም ያው ጎበዝ፣ ጥሩ ሁኔታ ላይ ነው ያለሹ፣ በዚሁ ቀጥይበት፣ በርቺ፣ እኛም ከጎንሽ ነው የሚያለ እሺ ስለ ወደፊትስ ምን ታስባላችሁ? የት የመድረስ ህልም አላችሁ? ምን አይነት ሰላም አላችሁ? እሺ ወደፊት የስነ ልቦና አማካሪ ነው የምፈልገው እና በጎ ነገር መስራት ያው ሰው ለመርዳት ሰው መሆን በቂ ነው እና በጎ ነገር ማቋቋም ነው የምፈልገው። ለምሳሌ አሁን ጎዳና ደሩ ህጻናትን ሊሆን ይችላል አረጋን መርዳት ነው የምፈልገው። እኔም መሆን የምፈልገው ማለት ነው ዲዛይነር ነው እና ዲዛይነሪንግ እየሰራው ከጎኑ በጎ አድራጎቱን ማድረግ ፈልጋለሁ እና አንድ ላይ እግዚአብሔር ካለ አንድ ላይ ሆነን እናቋቁማለን ብዬ አስባለሁ። በእናንተ እድሜ ላይ ለሚገኙ ታዳጊዎች ምን አይነት መልእክት ታስተላልፋላችሁ? ምን ስትላችኋላችሁ? እንደ ምክር ለእነሱ የማስተላልፈው ነገር በጎ ነገር ሁላችንም ስራ እንተባበር ነው ብለውና፣ አሁን አብዛኞቻችን ሶሻል ሚዲያ ላይ ነው ጊዜያችንም ይህ ከሚሆን ሁላችንም ሶሻል ሚዲያን ለበጎ ነገር ብንጠቀምበት ገንዘብ አቅም ከሌለንም በጉልበታችንም በጊዜያችንም ሊሆን ይችላል። ደግሞ ሶሻል ሚዲያ ላይ በጎ ነገር የሚጠቀሙ ሰዎች አሉ እነሱንም በማበረታታት ሊሆን ይችላል እና ጊዜያችንም በዋዛ ፈዛዛ ከምንደርሰው ለበጎ ነገር ብንጠቀምበት ይመክራል። ያው ሶሻል ሚዲያ ላይ አበረታቱን፣ ያው ከቻላችሁ አግዙን እንላለን። ተመልካቾቻችን የታዳጊ ብሌን አንተነና የታዳጊ ብሌን ተሾመ የበጎ አድራጎት ስራ ለሌሎቻችን ጥሩ ምሳሌ ሊሆን የሚችል ነው። እነዚህ አይነት ስራዎች በአካባቢያችን ሊለመዱና ሊዘወተሩ ይገባል። ለዝምታ ሰባሪ የአዳጊ ሴቶች ዝግጅት ትንቢት ሰውነት ነኝ ሀዋሳ።